ይለፈልፉ ሀ ሀሳብ ለፈልፉ። እነሱ ከታች ነው ይሰሙናል። ምንም መስሎ አይታያል። ይሰማሉ ግን፣ በኢትዮጵያ እና ሚኖ ስራ ነው። እነሱ ቢሰሙ ባይሰሙ እነሱ ስራ ነው። ቆሻሻ እንትን አይሉም። ስለዚህ እናንተ አትተጋጀጡ። በቃ ተው እንደ ይስሩበት። አልተጨቃጨቅ ነው ቆኛ። አሁን ሃይሚ ከሌላ ጋር እምትመጣ እሱም ከሌላ ጋር ቢመጡ ስራ እና ስራ ነው። ከሌላ ሰው ጋር ቢመጣ ቲክቶክ መንደር ተቆራርጦ የሚወጣው ወሬ እንዳይሰሙ ማለት። ልጅቱ እኮ ታዲያ አስነቅታባታለች። የገባሽ ልጅቱ ከድሮም ጀምራ ፕራንክ ላይ በጣም ጎበዝ ናት። በጣም ስማርት እኮ ናት። ስማርት ስለሆነ እኛም ያውቁት ነው። ልጅቱ ስለሳቀች ነው እንጂ እኔ ወላሄ መጀመሪያ እንደዛ ስትል በጣም ደንግጬ ታሳደብኩ ማለት ነው። ልጅቷ ስቃለች ግን

የዛን ሰዓት እኮ ደከነ ያስገባችው ደንግጦ። የዛን ሰዓት ራሱ ፍጼ ጋር ስንት ጉድ ተዳርሰው ነበረ ማለት ነው። አሁንም ከልጅቱ ጋር ሲጀመር ብሩኬ እንትን ይላታል ልጅቱ። እነሱ ሚሽን የሚያደርጉት መጥፎ መጥፎ ነገር ላይ ነው እንጂ ማለት ነው። ደህና ነገር እኮ የተወራበት ላይ ሚሽን ያደርጉት ምድረ ደንቆሮ ማለት ነው። እኔ መሳደብ አቁሜ ነበረ ሳድር ፎሎ አስደረገኝማ። ችግር የለውም እነሱ ይታረቃሉ። ፎሎ አድርገኝና ሀያ ስምንት ሰው አለ። እስኪ ፎሎ አድርገ። አዎ ፎሎ አድርጎኝ እኔ እህታችሁ ው። በሰላም በሰላም እኮ ስታወሪያቸው ሲከፍቱ ይውላሉ። ሳሪዬ፣ ቦታ የለም። የት ላስገባሽ? የእኔ ወዲያ ባይሳደቡ የጥፍራቸውን ለምንም አይቆጥሩም እነሱ ጎበዝ ናቸው። ዘም ብሎ ነው የሚያለቅሱ እኮ አሉ፣ የሚያለቅሱ ውይ፣ ነይ እንጂ ወረድሽ። ለምን ናቸው ለቤተሰቦቻቸው አያለቅሱም እንዴ? አታልቅሱ እኮ ነይ ሳሪዬ፣ በፍቅር ወይም ከነገ ወዲያ በፍቅር ይመጣሉ። ሪፖርት ምናምን ታደርግለታለች ሊንዳና ማለት ነው። ይተዋወጣል፣ እንዲህ ናቸው። አለኝ ወዲየ ለምጣ አለ እኮ አንስታግራም ላይ እራሱ እኮ አንስታ አንስታግራም ላይ እኮ ፍሬንድ ናቸው ሁሉም። ማሬ እንደዛ አይነት ስራ ፍትሪ በኩሩ ነው የምትሰሪው፣ ገባሽ እስኪ ድራማ ላይ አሁን ለምሳሌ ቃና ላይ ስትገቢ እንደዛ ነው፣ ድራማኛ ነው ያስለን

እኔ ብቻ የሆነ ልጅ ልጅልሽ ማለት ነው። እኔ እናት ሲናገሩ አልወድም። ገባሽ አይደል? የረሙን እናትና የብሩኬን እናት ሙሽን ዘቅዝቃ እሷን ልጅ ብቻ ዘቀዘኩ፣ እንጂ እኔ ብሩኬን እና ሃይሚን ፖስት አለው። ሃይሚን እና ብሩኬን ፖስት አለው። ከዛ በተረፈ ብሩኬን ፖስት አለው እንጂ ሌላ ሰው ብሩኬ ይዞ ሲመጣ አልፖስትም። ሃይሚም ሌላ ሰው ይዛ ስትመጣ አልፖስትም። አንድም ልጅ አይቻለም፣ በሃይሚ በኩል ማለት ነው። በሃይሚ በኩል አይቻታለም። ምን ይዛ ብመጣ ቤቷ ታስገባ። እሷኑ ነው የምታቀብጠው፣ እሷኑ ነው። ከላስ ብሩኬን ነው የምታስገባው በስ ቤት ውስጥ እኔ አሁን ባለፈው ሃይሚን ዘቅዝቀው ብሩኬን ከላይ ላይ ሃይሚን ከታች አድርገው ላይቭ ገብተው ይሰደባሉ። ከዛ ገባ ብሩኬን ፕሮፋይል ያደረገች መታለች ሮችን አስገቡ ሲባል ከዛ ገባሁኝ ገባሁኝና፣ ሰላም ምናምን ብዬ ስጨርስ እናንተ እንደ ሰውኛ ማሰብ ከቻላችሁ ብሩኬንና ሃይሚ አንድ ናቸው። ሃይሚን ዘቅዝቃችሁ ብሩኬን ከላይ የምታደረጉት ለምንድን ነው? ከዘቀዝቃችሁ ብሩኬን ዘቅዝቁት፣ ሃይሚን ከላይ አርጓት አልኳቸው። ማለት ነው ከዛ አንችማ የብሩኬ ጠላት ነሽ አለች ብለው ቦለ የብሩኬ ጠላት ነሽ ብሩኬን ፕሮፋይል አርገሽ። እኔ ብሩኬና ሃይሚ ለእኔ አንድ ናቸው ገባሽ አይደለም? እንኳን አንድ ያመት አይደለም ከዚህ የሄዱ ቀርቶ እንኳን ይህ አይደለም። ባለፈው ፕራንክ ፍጼ ሃይሚ የሆነ ነገር ሆናለች ቢሉት እጄ ሁላ ተንቀጠቀጠ ነው ያለው። ገባሽ አይደለም? ይሄ ልጅ ለሃይሚ ስሜት ባይኖረው ለሃይሚ ቦታ ባይኖረው ሃይሚ እንደዛ ናት ቢለውት እንደዛ አይሆንም ከወንድም ጋር ፈራንክ ወንድሟ ፈራንክ ቢያደርገው፣ ከወንድሟ ጋር የተዳነው ለምንድን ነው? ይህን አያስቡም። ይህ ማሰብ ብሩኬ የሆነ ነገር ሆነ ቢሯ እሷ ብሩኬ ጫት እየቃመ ብታገኘው እንዴት ነው የሆነችው? በቃ እነሱ ጭንቅላታቸው ራሱ አይሰሙም። ደነዝ አራንዴ አንዴ ወይ አስተውሳችሁ ለስተውሳችሁ ያለሁት ለኔ ደግሞ እሱ ነው ያለኝ። እናንተ እዛው ተስማሙ ብላለች። አንዴ አንዴ ያረ የሆነ ምነው ሰው እየደወል አስቸገረኝ ምናምን ብላ ታስታውሱ እንደሆነ ያኔ እኔ እኔን የሚወደኝ ሰው የምወደውን ሰው ይወድልኛል። አልተበዛም። ገደል ይግቡ ነው ያለው። ያን እንኳ አያሰላስሉም። እሷም እንደዛው እኔን የወደደኝ እሱ ይውደድልኝ ብላለች። ካልወደዳትም መተው፣ ተመሳደብ፣ መውጣት መብታቸው እኮ ነው። ሰው የያዙትን ሰው የሚከተሉትን ብቻ ተከትለው ነው እኮ መብት ነው ሚያስፈለው። መዘግበ ሁላችሁ ምን አረጉ መሰላቸውን በቀደም ዕለት ምታ አንተ

አንገት ታዝደፋ ልጅን ነገር የሚባለውን ቆርጦ አውጥቶ ሲያሽከረክሩት ዋሉ። ግን ያንን መጥፎ ነገሩን ሰማ። ሀይሚን በከፊሉ ትባላለች፣ ሀይሚን ትባላለች፣ እሱም ይባላሉ። ስለዚህ እሱ መስማት የሌለበት ነገር ምንድን ነው? የእብዶች መንደርን ወሬ መስማት የለበት። እሷስ እንዴት ታለሻለሽ? ገና እየተባለ ሽ ልጅ የተደረገ ነው። እሷ ማእታት ታወራም እንጂ ገና ታለሻለሽ እያሏት ነው አለ እሱ መኖራሽም በእግሩ ላይ ሄደሽ ውደቂ እንደዚህ መጪ እንደዚህ በይ ያለት ነው። ግን እሷ የቲክቶክ መንደር ወሬ ነን ላይ ወቶ የሚናገረው ካሁን ሁለቴ ወቶ የሚናገረው ምንም ነገር ንገሩት። ዞሮ እንደው ንገሩት መልስ ይስጥ ካላት፣ ስራውን ይስራ። ጸጥሞ ስራውን ይስራ። ምክንያቱም ይብስባቸዋል። እንደዚህ እያዳመጠን ነው እንዴ ብለው ይበስባቻል ያኔ። ሆነ መልስ መመላለስ ጥሩ አይደለም። ምን አባታቸው ይመጣሉ? ምንም ቢሆን ምንም ቢበሉ፣ ባብሪሽና በሩታ የበለጠ የሚረገጣ ለቲክቶክ መንደር መልስ አይሰጡም እነሱ ስራቸው እና ስራቸው። በፋጅ በፋጅ ከአምስት ሰዓት ጀምራ እስከ ዘጠኝ ሰዓት ሌሊቱ ድረስ ሰላም። እንደዛ ወርድባት አሲድ ደፋባ አስደፋባት አለው እያለች፣ ትተን መልስ አልሰጠኝም በቃ። እንደዛ መልስ አለመስጠት በቃ አለመስጠት

እነሱ ይነፍሱ፣ ስራውን ይስራ፣ ይመረዋል። ላስ ሁለቱ ይላሉ። ሰው ተናገራቸው፣ ተናገራቸው። ዝም ካላቸው ንቆትቶኛው ይላል። ለዚህ ለካ ቲክቶክ መንደር ነው የሚሄዱ ለካ ብለው ይባስ ነው የሚያቃጥሩት ይህን መንገድ። አሁንማ አሁን እንዴት መሰለሽ፣ ዛሬ ደግሞ አንድ ነገር ደግሞ ይዞ እንዲመጣ እያሉ